አሰላሙ ዓለይኩም ወረህመቱላሂ ወበረካቱ እንዲሁም ክርስቲያን ወገኖች እንዴት ናችሁ? ደህና ናችሁ? ልኛች እና የዛሬውን ኮሜንት እያያችሁት ነው። መግቢያ ላይ እንዳስቀመጥኩላችሁ ማለት ነው። ምን ብላለች አንድ እህቴ ሀዋ ዩቱብ ትባላለች እና ምናለችኝ የክሞ እኔ ዩቱብ መስራት እፈልጋለሁኝ ስለዚህ ይቱን መስራት ስፈልግ መዳን ቤት እየሰራው አልተመቸኝም። አንቺ እንዴት ሊመችሽ ይቻለ? አንደኛ እሱ ነው ጥያቄው። ሁለተኛ ደግሞ ደግሞ ስትሰሪ፣ እኔ አሁን ለምሳሌ የሚገጥመኝ ቤት ሁሉ ግደታ ዩኒፎርም ነው ምለብሰው። ሲቀጥል ደግሞ ደህና ልብስ እንኳን አለብስም። እና አንቺ ደግሞ እጅሽ ብቻ ቢታይም የምትለብሻቸው ልብሶች ቆንጆ ናቸው። እና እንዴት እንደዚህ ሊመችሽ ይቻለ? ስለዚህ ይሄ ሚስጥሩ ምንድን ነው? ከኔ ነው ወይ ችግሩ? እንዴት ነው መድሃኒት ቤት ሁነሽ እንደዚህ ምግብ መስራት የቻልሽው? እንደዚህ ስድታርክሽ ለመስራት እንትን ያለሽ ያለችኝ የቻልሽው ብላኛለች። እና የኔ ውድ እህት አዎ መድሃኒት ቤት ሁኑ እንኳን አይደለም ዩቱብ ስልክ ለማውራት ራሱ ያስቸግራል ማለት ነው። እና ዋናው ነገር ለሁሉም ነገር መጀመሪያ አንቺ የዩቱብ ፍላጎቱ ይኖርሽ ማለት ነው። እና ዩቱቡን ፍላጎቱ ካለሽ መደንብ ቢሆኑ መስራቱ አያቅትሽም ማለት ነው። እና ምልልሽ ፈልጌ ነው ዩኒፎርም ልበሽ ካለችሽ እምቢ ብለሽ የራስሽን ልብስ ለብሰሽ ስሪ እያልኩሽ አይደለም ማለት ነው። ነገር ግን እኛ የዩቱብ ስራ ፍላጎት ካለን ማለት ነው እኛ ራሳችን ለዩቱብ የሚመቸንን ቤት እንመርጣለን ማለት ነው። ምክንያቱም ዩቱብ ስንሰራ የሚመቸንን ቤት እንመርጣለን ማለት ነው። ያ ማለት ምንድ ነው? የወጣሽ ግቢ ምናምን ሳይሆን አንቺ መጀመሪያ የምግብ መስራት ብቃቱ ይኑርሽና ከዛ በኋላ ሴትዮሽን እንደገባሽ ማለት ነው። የምትገቢበት ቦታ በደንብ በደንብ በሙያሽ ማለት ነው ሰዎቹን እንትን ለማለት ሞክሪ ማለት ነው። በጣም አሳመኒያቸው አሳመኒያቸው ስለሽ፣ በወሬ አይደለም እየሰራሽ ያሳያቸው። ለመጀመሪያ ጊዜ እንደገባሽ ዩቱብን መጀመር ሳይሆን ስራሽን ጥረት አድርገሽ ያሳያቸው ማለት ነው። እና ከአንቺ በአንቺ ከተማመኑብሽ ደግሞ ሙሉ ለሙሉ ኃላፊነቱን የቤቱን ይሰጡሻል ማለት ነው። እና ያኔ ሙሉ ለሙሉ የቤቱን ኃላፊነት ሲሰጡሽ አንቺ ምን ታደርጊያለሽ? ሴትየዋ ወደ ኩሽና ምናምን አትመጣብሽም ማለት ነው። የዛን አንቺም ታደርጊ መሰለሽ ዩቱብሽን ትጀምሪ ያለሽ ማለት ነው እና ስትጀምሪ ደግሞ እነሱ በተኙበት አንዳንድ ቤት ራሳቸው ቁመም የሚያሰራሉ እንደዚ ነቤ ለዩቱብ አይመችም። ሲቀጥል ደግሞ አንዳንዶቹ ደግሞ ይህን ስሪ ይህን ስሪ ብለውሽ ወይ ይተኛሉ ወይ ይወጣሉ ማለት ነው። በዛ ሰዓት አንቺ ጽድት ያለ ቦታ ፈልገሽ እኔ አሁን ብዙ ጊዜ ኩሽና ብቻ አይሰራም፣ ሳሎን ራሱ የምሰራበት ጊዜ ላይ እነሱ በሌሉ ሰዓት ማለት ነው የማዘጋጀው። ለምሳሌ አጂና ሳዘጋጅ ለምሳሌ አጂናውን የማቦካው ሳሎን ሊሆን ይችላል ማለት ነው፣ የምጠብሰው ደግሞ ኩሽና ሊሆን ይችላል። እና እንደዛ ቪዲዮውን ለማሳመር በጣም ጥረት ያስፈልጋል ማለት ነው። ሲቀጥል ደግሞ ምንድን ነበረ ያልሽኝ? አንቺ እንዴት እንደዚህ ልትሰሪ ቻልሽ? ላልሽው የመለስኩልሽ ይመስለኛል። ሲቀጥል ደግሞ ኤዲቲንግ በጣም ያስፈልጋል። ኤዲቲንግ ማለት ነው ቪዲዮ ሁሉም ጥርት አድርጎ ይሰራ። ነገር ግን አሁን ለምሳሌ እንደዚህ እያሸሁ ነው። ለምሳሌ እንበል ይህን ሁሉ ማሸት በዚች ደቂቃ አይደለም፣ እንደዚህ የታሸልኝ ማለት ነው በዚች ደቂቃ ሳይሆን መጀመሪያ እጀምርላችሁ እና ለእናንተ ሳሳያችሁ እቆርጠዋለሁ። ቆርጬ በደንብ አሽና እመጣለሁ እንደገና ማለት ነው። ለእናንተ ለማሳየት እንጂ እንደዚህ እያሸሁ በቃ እንደው አሽቼ እስከመጨረስ እስከመጨረሻው ካሳየኋችሁ በቃ በማሸት ቪዲዮውን ጨረስኩትና፣ መቁረጥ አለብሽ መጨረሻው እና መጀመሪያውን እንትን ለማለት ማለት ነው። እና እንደዛ ታረጊያለሽ። ያንን ስለምታረጊ ግዴታ ኤዲቲንግ መመድ ያለብሽ ማለት ነው ኤዲቲንግ ሁለተኛ በአጠገቢሽ ሁሉ የተዝረከረከ ነገር ካለ በኤዲቲንግ ነው የምታጸጅው ማለት ነው በኋላ እና በነገራችን ላይ የዛሬውን ቪዲዮ በልጅቷ ጥያቄ በመመለስ ነው እንትን እያልኩት ያለሁት፣ እያያችሁት ነው ብዬ አስባለሁኝ፣ ምን ምን እንደሚጨመር መጨረሻ ላይ ግን የሰራሁት ምን እንደሆነ እነግራቸዋለሁ። የምታውቁትም ታውቁታላችሁ ማለት ነው እና በኢትዮጵያ ሱካር ባሪያ ወይም ደግሞ ብስኩት ይባላል ማለት ነው። በዚህም ብስኩት ነው የሚሉት። እሱን ነው እየሰራው ያለውት፣ ለመቅሰስ ማለት ነው። እና የኔ ውድ እህት ኢዲቲንጉን ከለመድሽ ብዙ ነገር እንትንተ ያለሽ። ምክንያቱም ሴትዮዋ እንኳን ብትመጣብሽ ድንገት ማለት ነው፣ አቋርጠሽው ትሄጂና በኋላ ትቀጥየዋለሽ። ይህን መልመድ ያለብሽ። ሲቀጥል ደግሞ ልብሱ ላልሽው ልብሱ እኔ እውነትሽ ነው መዳሜ ስሰራ ብዙዎቹ አይወዱም። ጥሩ ልብስ ለብሰሽ እንዲሰራ አይፈልጉም፣ የኔም አይፈልጉም ማለት ነገር ግን እሷ በተኛች ሰዓት ወይ ደግሞ የእናቷ ቤት ቅርብ ነው የኔ ሴትዮ፣ ወይ እናቷ ቤት በሄደች ሰዓት ይህን ስሪ ብላኝ ትሄዳለች ማለት ነው። ብዙ ጊዜ እንደዛ ነው የምታደርገኝ። እና እንደዛ ስለምታረገኝ የዛኔ እሷ ስትሄድልኝ እኔ ቶሎ ብዬ ከላይ ከላይ ልብስ እቀይራለሁ ማለት ነው እና ከዛ ለክሷ ስትወጣ ደግሞ ስትመጣ ደግሞ ቶሎ ብያው ልቄው እንትን እላለሁኝ ማለት ነው እና እንደዛ እያረኩኝ ኦዲየንስ የሚወደው ጥርት ያለ ነገር ስለሆነ ለዩቱብ ያለ የፍላጎትና ያለኝ በቃ ቪዲዮ ተወዳጅ እንዲሆን ሰው ተከታይ እንዲኖረኝ የማረገው ጥረት ነው። ግን አላደገም። ብዙ ዋጋ ያስከፍለኛል። እኔ እንኳን አንቺ ቀርቶ አይደለም ማለት ነው እና ወደፊት ብዙ ብዙ ዋጋ ያስከፍላል ማለት ነው። ዩቱብ ማለት ቀላል አይደለም። እና እንደዛ ነው ሲስተም መጠቀም ነው ልሻለሁ ወይም በሲስተም ነው እንጂ ሁሉም መድሀኒቶች አይወዱም። ሲቀጥል ደግሞ ብዙ ጊዜ የማይወዱ ሰዎች አሉ። ያኔ አንቺ በቃ የማይወዱ ሰዎች ጋር ማለት ሁኔታቸውን ታያቸዋለች። ስልክ በጣም የማይወዱ ስልክ ላይ እንትን የማይሉ ሰዎች ከሆኑ ያኔ ስታያቸው ስለምታውቂያቸው ማለት ነው። በቃ እነሱ ጋር ያኔ ዩቱብ ፍላጎት ካለሽ ከእንደዚህ አይነት ቤት መውጣት ነው ያለሽ አማራጭ ማለት ነው። ፍላጎቱ ኑሮሽ መስራት ካልቻልሽ እንደዛ ነው እንጂ ከእነሱ ጋር ክርክር ምናምን አያስፈልግም እልሻለሁኝ። እንደገና ደግሞ ሲቀጥል ሰብስክራይብ ደግሞ ያደርጉኛል። እየቀነሰብኝ ነው ጀምሬ ነበር ነው ያልሽኝ? አዎ ይቀንሳል። ሰብስክራይብ ይቀንሳል። በጣም ነው የሚቀንሰው ማለት ነው። እና እኔንም ዛሬ መቶ ገብቶ ከሆነ ቢያንስ ሀምሳውን ያነሰዋል ማለት ነው። ይሄ የሚያደርገው ምንድን ነው፣ ሰዎች ቪዲዮሽን ሲያዩ፣ የለቀቅሽውን ቪዲዮ ሲያዩ አስር ደቂቃ ወይ ደግሞ ቢያንስ ቢያንስ አስር ደቂቃ የመጨረሻ ካላዩልሽ፣ ያንን የዛኔ ሰው ሰብስክራይብ ያነሰዋል ማለት ነው። ኮሜንት ካልጻፉልሽ፣ ላይክ ካረጉሽ አንቺ ሰብስክራይብም ቢያደርጉሽ ያ ሰው ቢያደርግሽም፣ የዛን ሰው ሰብስክራይብ ያነሰዋል ዩቱብ ማለት ነው፣ በራሱ ሕግ መሰረት እዚህ ጋም አድካሚ ነው ማለት ነው። እና ይሄንን ነው የምልሽ ውድ፣ በርቺ ጠንክሬ። በውስጥ መስመርም አዎ ጽፌልሽ ነበር አልመለስሽልኝም ነው ያልሽኝ። አዎ ጽፈሽልኝ አልመለስኩልሽም ነው የምመስለሽ ውድ። እንዳንቺ ብቻ ሳቶኝ ብዙ ሰው ጠይቆኛል ይሄንን ነገር ማለት ነው እና በአንድ ላይ ጠቅላላ አድርጌ ለመመለስ ስለፈለግኩ ነው በዚ የመጣሁት። በውስጥ መስመር ደግሞ ብዙ ነገሮችን አሳይሻለሁኝ። አንቺ ብቻ ፍላጎቱ ይኖርሽ የመስራት ፍላጎቱ ካለሽ ችግር የለውም። በውስጥ መስመር ሁሉንም ማብራሪያ እሰጥሻለሁኝ። እዚህ ጋር ይኸው እንግዲህ ቪዲዮውን፣ የዛሬውን ቪዲዮ ምንም ነገር ስለምግቡ እያያችሁት ነው መቼም ሳላስረዳ ለአንቺ ማብራሪያ ነው የሰጠሁት ማለት ነው። ከዚህ በላይ ደግሞ በውስጥ አወራሻለሁኝ። እና ውዶችዬ የዛሬው ቪዲዮ ይሄንን ይመስላል። እንግዲህ መጨረሻ ላይ ብስኩቱን ወይም ደግሞ ሱካር ባሪያውን ጠብሽ ማለት ነው ሱኳርና ሎሚ ውሃ ተደርጎ በፈላ ውሃ በፈላ ስኳር በፈላ ሎሚ ውስጥ አድርጌው ነው እንደዚህ የሆነው የመጀመሪያውንም ሀብ ሶዲያ ወይም